በስማ ወልዶ መንፈስ ቅዱስ አህዶ አምላክ አሜን። መልካ ተክለ ሃይማኖት ሰላም ከተክለ ሃይማኖት ሆይ አስቀድሞ በማጸል ተጸመስከው ጽንሰት እና በታሳስ 24 ቀን ተወለድከው መወለድ ሰላም እንላለን። ቅዱሱ አባት ሁሉ በሁሉ የተመሰገንህ እኛም በስማ አቦ ወልዶ መንፈስ ቅዱስ ብለን እንደው አዲሱን ምስጋና እንጀምራለን። ሰላም ለዝክረ ስምከ ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራርህ ሰላም እን ላለን እሱም ገናና እና የከበረ ስም ነው። ቅዱሶ አባቶ የወንጌል ተቀዳሚ ስም ማቴዎስ የተባለ ከአንተ ተክለ ሃይማኖትን ህክሆን። ስለዚህም በችሎታችን መጠን እንድናመሰግንህ አንደበታችን እንትፈታለን ዘንድ ድንግል ማርያምን እንማልዳለን። ሰላም ለሥዕርተ ርእስከ ተክለ ሃይማኖት ሆይ በአምላክ ሊና ለሚቆጠሩና ለሚታሰቡ የራስ ጸጉሮች ሰላም እን ላለን እንዲሁም የክብር መጎናጸፊያ ያላቸው እንደ ሶስቱ የይሁዳ ልጆች ናቸው። ቅዱስ አባቶ የቅዱስ ወንጌል ጸሐፊዋና ሰባኪዋ ማርቆስ የተባልከ አንተ ተክለ ሃይማኖትን ነህ ኮን። ስለዚህ ስለዚህም ስለ ንጹህ ወርቅና ብርን ፈንታ አባቶ የምስጋና እጅ መንሻ እናቀርብልሃለን። ሰላም ለርእስከ ተክለ ሃይማኖት ወይ መልከ መልካማ ሙሽራ ቅዱስ ቤተክርስቲያን በንጹህ የአፌር ወርቅ ለመሰለችው ርእስ ሰላም እንላለን። ቅዱሶ አባቶ የነፍስና የስጋ ሐኪም ሉቃስ የተባልካ አንተ ተክለ ሃይማኖት ነህኮን። ስለዚህም ያን የገሀነን ባህረ እሳት ታሻግረን ዘንድ እኛ ምስኪናኑ ልጆች እንታመንብሃለን። ሰላም ለገጽ ከተክለ ሃይማኖቶ ሆይ ከፀሐይና ከጨረቃ ስነ ጸዳ ሊልቅ በክርስቶስ የምስጋና ስነ ጸዳ ለተዋበው ፊትህ ሰላም እንላለን። ቅዱሶ አባቶ የትምህርት የተስፋፋ ትሩፋት የተትረፈረፈ ዮሐንስ የተባልካ አንተ ተክለ ሃይማኖት ነህኮን። ስለዚህ የዓለም ሥራው ብዙ ስለሆነ ሆነ ንጹሑ የትእዛዝህ ቃል ከድካም ያሳርፈን ከማእሰራተ ኃጢአትም ይፍታን። ሰላም ለቀራ ነብቲከ ተክለ ሃይማኖት ሆይ ስነ ስርየታቸው የኩህል ወይም የኩላም ሳለ ሆነ ቀራ ነብት ሰላም እንላለን። እሱ እግዚአብሔር ለአይኖች ግርማ ሞገስ እንዲሆኑ እነሱን ፈጥሯቸዋልና። ቅዱሶ አባቶ ሆይ ከሁሉ ይልቅ ስልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ንህኮን መስቀልን የጦር መሳሪያ ወንጌልን ጋሻ መከታ አድርገህ ጠላት ዲያብሎስ እንድል ነስተሃልና። ሰላም ለአይንቲከ ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ አይኖች ሰላም እንላለን። ቅዱሶ አባቶ ከእንግዲህ አንተን ሞት ሊያገኘህ አይቻለውም እና እኛም አገልጋዮች እኛን አገልጋዮችን ግድ ከሚል ከኃጢአት ሞት ሰውረን አሜን። ሰላም ለአዛኔ ከተክለ ሃይማኖት ወይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያዳምጡ አያዛኖች ሰላም እንላለን። ቅዱሱ አባቶ በተፈጥሮ ጠባይህ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መላክነህና ከልቅሶ ከዋይታው በእሷ እናርፍ ዘንድ በወርቅና በእንቁ ሰራችሁ በሉ አላዊት ቤትህ ከዚህ ወስደህ አስቀምጠን፣ አሜን ሰላም ለመላት ከተክለ ሃይማኖት ሆይ፣ የማርያም ልጅ የፊቱን መጸፋት በማሰብ በአላውያን ጥፊ ሲጸፋ ሲጸፉ ሲጠፈጠፉ ላላፈሩና ላልፈሩ ጉንጮች ሰላም እንላለን። ቅዱሱ አባት ሆይ፣ ሰማያዊ አርበኛ ሚናስ የተባልከ አንተ ተክለ ሃይማኖት ነህ ኮን ስለዚህም ቅናት ምቀኝነትን መከራንም ሁሉ ከኛ በማራቅ እውነትና ቅንነት ካንደበታችን እንዲርቁ አታድርግ አሚን። ሰላም ለአእናፊከ ተክለ ሃይማኖት ሆይ ድንግል ማርያምና በልጇ በኢየሱስ በድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ ያለ መዓዛ መንፈስ ቅዱስን ላሻተቱ አእናፎች ሰላም እንላለን። ቅዱሱ አባቶ ያኗወርህ በብቸኝነትና በንጽህና የሆነ ኤልያስ የተባልከ ካንተ ተክለ ሃይማኖት ነህና የጸሎት ኃይል የሰዓት ነብሏ ለሆና አንዳችም ለወሬ ለዝና ሳታስጠርፍ የኃጢአታችንን እሾት አቃጥልልን። አሚን። ሰላም ለከናፍሪከ ተክለ ሃይማኖት ወይ ከምስጋና በቀር ከንቱ ነገር እንደማይናገሩ ከናፍሮች ሰላም እንላለን። ቅዱሶ አባቶ የአምልኮ ተጣዖት ጨለማን አስወግደህ በዓለም ላይ የምታበራ ፀሐይ አንተ መዓዛ የተወደደ ደብረ ከርቤነህ ወይስ መሰወር የማይቻላት ደብረ ጽጌነህ። ሰላም ለአፉከ ተክለ ሃይማኖት ሆይ የማርያምን ልጅ ትምህርት ወንጌሉን እውነተኛ አምላክነቱን አምልቶ አስብቶ ለሚያሰምራፍህ ሰላም እንላለን። ቅዱሱ አባት ሆይ እንደ ደማስቆው ሐዋርያ ጳውሎስ ኢትዮጵያዊ ሐዋርያ አንተንህኮን ስለዚህም ቀድሞ ምስጋና እንደታወቁት መዘምራን አሳፍና ኤዶትም ዛሬም አንተን በገና ዝማሪ ልናመሰግንህ እንወዳለን። ሰላም ለአስናኒከ ተክለ ሃይማኖት ሆይ በአፍህ ውስጣዊ አካል እየወገን እየወገናቸው ለበቀሉ ጥርሶች ሰላም እንላለን። ቅዱስ አባት ሆይ የቤተ ክርስቲያን የልጆቹ አባት ባስሊዮስ የተባልከ አንተ ተክለ ሃይማኖት ነህ። ና አንተ ወዳለህበት ቦታ የላክናትን ጸሎታችን ራቁቷን እንዳትገባ አንተ መልበሰ ተስፋ ሁናት አሚን። ሰላም ልልሳን ከተክለ ሃይማኖት ሆይ ንጉሷን ወይም ፈጣሪዋን የእመቤታችን ማርያምን ልጅ ታመሰግን ዘንድ ከልደት በሶስተኛው ቀን ሀብተ መንፈስ ቅዱስ ተሰጣታ እንደበት ሰላም እንላለን። ቅዱሱ አባቶ የቤተ ራባው ጸዋሚ ተሀራሚ ዮሐንስ የተባልከ አንተ ተክለ ሃይማኖትንና ያውቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደ በታችን አንተ እንደ ስለ ማሰኘት የተዘጋጀች ናት። ሰላም ለቃልክ ተክለ ሃይማኖት ሆይ የአባ ካላዊ ቃሉ የሚሆን በኢየሱስ ክርስቶስም አሕዛብን ሁሉ ላሳመነ ቃል ሰላም እንላለን። ቅዱሱ አባት ሆይ አንተ አባታችን ብርሃን የደመቀ ምስራቃዊ ኮከብ ምስራቃዊ ኮከብ ነ ዓለምን በትምህርት የምታሞቅ ብሩ ፀሐይ ነ ቂም በቀል ወይም ተንኮል የለብህ የዋርግብነ ሰላም ለስትንፋስ ከተክለ ሃይማኖት ሆይም ለህሙማን ፈውስ መድኃኒት የሚሆንና በተሰጠው ስልጣንም ኃጢአትን ለሚያሰሰር የስትንፋስ ሰላም እንላለን። ቅዱሶ አባቶ ለእግዚአብሔር መስዋዕት ሆኖ የቀረበ ይስሐቅ የተባልከ አንተ ተክለ ሃይማኖት ነህኮን። ስለዚህም ለዚሁ ስም አጠራሪህ ምስጋና ቃል ልናበረከትህ የተዘጋጀንን መስጠት ከማግኘት አንድ ነውና። ሰላም ለጉሬ ከተክለ ሃይማኖቶ ባለ የህይወት ዘመን ብሩ ብድሩውን ዘመን ውሃ ባለ መጠጣት ውሃ ባለመጠጣትህ በውሃ ጥም ለተንጣጣው ጉሮሮ ሰላም እንላለን። ቅዱሱ አባቶ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተን ብርቱ እረኛ ነህና እኛን የጠፋ ነውን በጎች ፈልገህ ለማግኘት ሩጫህን አፋጥን። አሚን። ሰላም ለክሳድከ ተክለ ሃይማኖቶ እንደ ወርቅ ሀብልና እንደ እንቁ ፈርጥ ቅናተ ዮሐንስን ላጠለቀ ክሳድ ሰላም እንላለን። ቅዱሱ አባቶ የዓለምን በትምህርት እያጣፈጥ ጣፋቸውን ህጎውን ስለዚህም በካ ትምህርት ህጣም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናታ ተለይታ አንተን ለመከተል ይሽቀዳደማሉ። ሰላም ለመታከፍቲ ከተክለ ሃይማኖቶ የወንጌልን ቀንበር ለመሸከም የመስቀል ምክራ ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተገዙ ጥቀሾች ሰላም እንላለን። ቅዱሱ አባቶ የአስረኛው የአርማንያው ጎርጎሪዮስ የተባልካ አንተ ተክለ ሃይማኖት ነህና አባቶ የልጆችን መከራ አይኖች ይመልከቱ። የዘመኑ ክፋትና ተንኮል አስጨንቋቸዋልና። ሰላም ለአክናፊ ከተክለ ሃይማኖቶች በቀኝ ጎን ሶስት በግራ ጎን ሶስት ሆነው ለሰረጹ ስድስቱ አክናፎች ሰላም እንላለን። ቅዱሱ አባቶ የእኛ ልጆች የአንተን በረከት እንፈልጋለንና የቀን ጉዳይ ጥሎን ለእርዳታ በምንፈልግ ጊዜ በእነዚያ በክንፎች ፈጥነህ ድረስልን። ሰላም ለዘባንከ ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋት ለተገረፈ ዘባን ሰላም እንላለን። ቅዱስ አባቶ ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆንህ እኛን ለመርዳት ፈጥነ ተነሳ፣ አንተ ማድረግ የምትችለውን እኛ ለማወቅ አይቻለንምና። ሰላም ለእንግዳከ ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም እንላለን። ቅዱሱ አባቶይ ግሙደ እግር ያዕቆብ ሐዋርያ የተባልከ አንተ ተክለ ሃይማኖት ነኮን። ስለዚህም የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት ስንኳ ሳይቀሩ ያደንቁሃል። ሰላም ለክቡር ህጽንከም ተክለ ሃይማኖት ሆይ የባለሟልነትን ክብር ላከማችህበት ክቡር ህጽን ሰላም እንላለን። ቅዱሱ አባቶ ባለ ዘመን ሁሉ የሁሉ አምላክ ሁሉ የአንተ የሆነ ያለውም የነበረውም ሁሉ በአንተ የሆነ እውነተኛ አምላክ አንተነ ስትል ለእመቤታችን ለማርያም ልጅ የመሰከረ እውነተኛ ምስክር አንተነ። ሰላም ለአዳዊ ተክለ ሃይማኖቶ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የእመቤታችን ማርያም ልጅ ነ ብሏላዊ መስዋዕት ለዳሰሱ እጆች ሰላም እንላለን። ቅዱሱ አባት ሆይ እንግዳን መቀበል ፍጹም ተግባሩ የሆነ አብርሃም የተባልከ አንተ ተክለ ሃይማኖት ነህናም። የወይኑን አዝመራ ያለ ጊዜው ከሚያጭዳ ጫጃድን አባት ልጁን ያድን ዘንድ ግድ ነውና ሰላም ለመዛሪ ከተክለ ሃይማኖቶ የአረማዊ ንጉሥ ወደ ገደል በወረወረህ ጊዜ ክንፍ ሆነው በአየር ላይ ላንሳፈፉ ክንዶች ሰላም እንላለን። ቅዱሱ አባቶ የእኛን አገልጋዮችህን ጥለህ ትጣለን አንዲቷ ጸሎትህ በሚሊዮን የሚቆጠሩ ኃጢአቶቻችን እንደ ጉማብና እንደ ጢሳትና ታጥፋቸው እንጂ ሰላም ለኩርና እከ ተክለ ሃይማኖት ሆይ ሩጫህን በገደል ትሩፋትን በስቃይ የፈጸምክ ለአዳ ወኩርና ሰላም በህብረት ሰላም እንላለን። ቅዱሶ አባቶ የጸሐፊ ምስጥራት ወጥብዛት ሄኖክ የተባልክ መንፈሳዊ ጥበብን የተመላህ አንተ ተክለ ሃይማኖት ነህ። ስለዚህም ስለዚህ ሙሉም እንደ የስራው ዋጋውን እስከሚያገኝበት ጊዜ ድረስ አንተ በክንፈርህ ጥላ ስር ሸሽገህ አስቀምጠን አሚን። ሰላም ለእመትከ ተክለ ሃይማኖቶሆ የትዕግስትንና የተጋድሎን ማህደረ ህንጻ መጥኑ ለከነዳ ክንድ ሰላም እንላለን። ቅዱሶ አባቶ ባህሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ስራህ በእኛ ዘንድ ሲደነቅ ይኖራል። ሰላም ለእርሃቲከ ተክለ ሃይማኖቶሆ ልዩ ትሩፋት ሀብትን ለመስጠት እንደ ሁለት አክናፍ ለተዘረጉ መዳፎች ሰላም እንላለን። ቅዱሱ አባቱ መስዋዕቱ የሰመረለት አቤል የተባልካ አንተ ተክለ ሃይማኖት ነህ ኮን። አቤቱ ዘወትር በምትወጣበት ጊዜም በጠላቶቻችን ላይ ክንድህን አንሳ፣ ይልቁንም ወደ ቤትህ በምትመለስበት ሰዓት እጥፍ በጥፍ በተቃዋሚዎቻችን ላይ ኃይልህን ግለጽ። አሜን። ሰላም ላጻቢ ከተክለ ሃይማኖቶች ስጋ መለኮትን ለሰዋና ደመ መለኮትን በርፈ መስቀል ብጽዋ ለቀዳጣት ሰላም እንላለን። ቅዱሱ አባቶ ለሰው ልጅ አለምን ቢነዳ ቢገዛ ምን ይጠቅመዋል እንደተባለው ከቶንም አይጠቅመውምና፣ ሰውነታችንን ወደ ንስሐ ጎዳና ምራት። አሚን። ሰላም ለአጽፋር ከዛአዳው ተክለ ሃይማኖት ሆይ፣ እንደ መልካም ሽቱ ልዩ መዓዛ ያላቸው ለእጆችህ አጽፋር ሰላም እንላለን። ቅዱሱ አባቶ ያንተ በዋሻ በነበርክበት ወራት የልጆችህን አዝመራ እንዳያጠፋ እንዳያጠፉ የዱር አራዊቶች በስልጣነ ቃል የታሰሩ ሆኑ። ሰላም ለገበዋቲ ከተክለ ሃይማኖቶ ወዲያ ና ወዲህ ተወጥረው በብረት ሽንካር ተቸንክረው ለተወጉ ጎኖች ሰላም እንላለን። ቅዱሱ አባቶይ ህዝብን የምታስተዳድር ዮሴፍ የተባልካ አንተ ተክለ ሃይማኖትን ና እኒያ ሰባቱ ጎዳናዎች ድካምን እንዳያመጡብን በእረፍታችን ሰዓት ችግርን እንዳይፈጥሩብን ባላደራነትህ ከእኛ ከልጆችህ አይለን፣ አሚን። ሰላም ለከርስ ከተክለ ሃይማኖት ወይ ረሃብ ችግር ላልፈታው፣ የቅባት መታጣት ላላደረቀው ሆድ ሰላም እንላለን። ቅዱሱ አባቶ እግዚአብሔርን በንጹህ ልቡና የምታመሰግን ዳዊት የተባልከ አንተ ተክለ ሃይማኖት ነህና፣ ተግባራቸው ወይም ባህላቸው ጸብ ክርክር ከሆነ ሰዎች አድነን፣ የዚህንም ዓለም ገዥ መልአክ ከፊታችን አሽቀንጥረህ ወዲያ አስወግደው። ሰላም ለልብከ ተክለ ሃይማኖት ሆይ የምቤታችን ማርያም ልጅ ኢየሱስ ክርስቶስን የአምላክን የኢየሱስ ክርስቶስን የአምላክን ሕግ በትክክል የጠበቀ ቅዱስና ብሩክ ለሚሆን ልቡና ሰላም እንላለን። ቅዱሶ አባት ሆይ ፍጹም ዋጋቸውን ካገኙት ገባ ተሰርካ አንዱ አንተነህና ስራፈት ስራ ፈት ለሆን ነው ለኛ አንተ ካገኘሃት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈን ዘንድ ፈቃድ ይሁንልን። አሚን። ሰላም ለኩልያቲ ከተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግስት ለፈተናቸው ኩልያቶች ሰላም እንላለን። ቅዱሶ አባት ሆይ ስግደትህ በማዕረገ መላእክት ደረጃ ነውና አከናውንህ የሰራሃ ጸሎትህ ባለ ዘመናችን ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሁንን አሚን። ሰላም ለህሊና ከተክለ ሃይማኖት ሆይም ሳይጎድል ትርፍ ሳይጨምር በስላሴ ሶስትነት ትክክል ለሚያመልክ ህሊና ሰላም እንላለን። ቅዱሶ ከሃዲዎችን የምትበቀል ቄርሎስ የተባል ከአንተ ተክለ ሃይማኖት ነህ። ከሆንህ አባቶ ይኛና ልጆችን ፈጽመ ባርከን፣ ልጅን በመስቀል መባረክ ለመምህር የተለመደ ህግ ነውና፣ ሰላም ለአማዎቲከ ተክለ ሃይማኖቶች በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀት ሰላም እንላለን። ቅዱሱ አባቶ አምላክ የሰውን ልጅ ደኅንነቶ ባሰበ ጊዜ ፍቅራ ክብሮታ አንዳች ኃጢአት ሳይኖርበት በፈቃዱ እንደሞተ አንተም ነፍሳችን ወደ የምትድንበትን መንገድ ፈልግ፣ አሚን። ሰላም ለመያ ውስጥ ከተክለ ሃይማኖት ወይ ለውሳጣዊ ገንዘቦች ሁሉ በፍጹም ክብር ለሰላም እንላለን። ቅዱሱ አባቶ የስላሴን አንድነት ሶስትነት በማስተማር አዋጅ ነጋሪነት ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫ ብለው የሚያልፉ የሴትና የወንድ ደቀ መዛሙርት በጸጋ ወልደሃልና ሰላም ለህንብርተ ከተክለሃይማኖቶ ከናዝሬቱ ኢየሱስ ከናዝሬቱ ኢየሱስ ከማርያም ልጅ ደም የተዋሃደ በማእከለ ከርስህ ለሚኖር ህንብርተ ሰላም እንላለን። ቅዱሱ አባቶ ከአረጋዊ ተክል የተገኘ አዲስ የተክል አበባነ የሊዩና ይሁዳ ካህናት ይህ ሰማያዊ መልአክ ነውን ወይስ ምድራዊ ሰው እያሉ ስላንተ ይደነቃሉ። ሰላም ለሐቁ ከተክለሃይማኖቶ በነቢይ ልማድ ወይም ባህል የጽድቅን ቅናት ለታጠቀው ወገብ ሰላምታ ይገባዋል እንላለን። ቅዱሱ አባቶ ከታሰርንበት የኃጢአት ሰንሰለት ፈጥነ፣ በምድር የፈታሁ በሰማይ የተፈታ እንዲሁም ያሰርከው በምድርም በሰማይ የታሰረ ይሆናልና። ሰላም ላቁ ያጺ ከተኩል ሃይማኖት ወይ በእብነ ምሳሌ በወርቃማው ስጋ አቋም በየክፍሉ ተሰሩ አቋያጾች ሰላም እንላለን። ቅዱሱ አባቶ የነገደ እስራኤል አባት ያዕቆብ የተባልከ አንተ ተክለ ሃይማኖት ነኮን ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናልና በልብህ ውስጥ እንደ ቀለበት አድርገህ አኑረን አሚን። ሰላም ለአብራኪከ ተክለ ሃይማኖቶ ከላይ ከሰማይ ለወረደው የእግዚአብሔር አምላክ ስግደት እንዳዘወተሩ አብራኮች ሰላም እንላለን። ቅዱሱ አባቶ በእኛ ላይ የተጫነውን ከባድ ሸክም አቀልልን ከትእዛዞችህ አንዱን ስንኳ ጠብቀን ባልንገኝም አንተ ግን እንደ አባትነት ይቅርታ አድርገህ ልጆቼ ልጆቼ በለን። አሚን ሰላም ለአጋሪ ከተክለ ሃይማኖት ሆይ በባህር በመካከል ተሻግረው ወደ ኢየሱስ ሞዓ በደረሱ ጊዜ ክብርና ሞገስ ለተቀዳጁ እግሮች ሰላም እንላለን። ቅዱሱ አባት ሆይ መሥዋዕተ ቁርባንን የምታሳርግ ከኪሩቤል እንዳንዱ ነህና፣ ከአንድ በታችን የሚወጣውን ኀይለ ጸሎት አስበህ እኛን ኃጣንን ያልንሳ እንዳንቀሰፍ ጠብቀን። አሚን ሰላም ለሰኮና ከተክለ ሃይማኖት በቁመት ብዛት እግር በመሰበሩ በደም ለተነከረም ሰኮና ሰላም እንላለን። ቅዱሱ አባቶ ትዕግስት ፍጹም እንደ ኢዮብ ትዕግስት ነው እኮን። አባት ሆይ ኖህ ልጆቹ ሴምንና ያፌትን እንደባረካቸው አንተም በዓለም ሁሉ ያሉ ልጆችን ቅዱሳን ደቀ መዛሙርትህን ባርካቸው። ሰላም ለመከድ ከተክለ ሃይማኖት ሆይ የእመቤታችን ማርያምንና የልጇን ኢየሱስ ክርስቶስን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግር ጫማዎች ሰላም እንላለን። ቅዱሶ አባቶ የአየራዊ ንስር ገዳማዊ አንበሳነህና የጦር አበጋዙ አዛዡ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብረ ሞገሷ በፊትህ ክብር ይኑራት። አሚን ሰላም ለአጻቢ ከ ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ አስሩ ጣቶች ሰላም እንላለን። ቅዱሱ አባቶ ጳውሎስ ደቀ መዝሙር ፊቱ የተባልክ አንተ ተክለ ሃይማኖት ነህና በጎ ስራ ያለ ዋጋ እንዳይቀርብን አቤቱ በደላችን እናስወግደህ ይቅርታን አሰጠን እንዘብ ሰላም እንዘብ ለገኒም ተክለ ሃይማኖት ሆይ ስምንት ላይ ደሎ አስር ለሚሆን አስፋሎች ሰላም እንላለን። ሰላም እያልን በንጹህ ልቡና እንጠራሃለን። ቅዱሱ አባቶ እንደ ሆሴ እና እንደ ዮፎኒ ልጅ እንደ ካሌ በግብረ መልካም ነህና ከዚህ ከህላፊው ዓለም ፈልሰን በምንመጣበት ጊዜ በክብር ተቀብለህ ወደ ሀገርህ መርተህ አግባን፣ አሚን። ሰላም ለቆም ከተክለ ሃይማኖት ሆይ አንደበቶች ሁሉ በእሱ አማካይነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያ ለተጎናጸፈ አካለ ቆም ሰላም እንላለን። ቅዱሶ አባቶይ የእግዚአብሔር የምስጋናው አዳራሹ ጽኑ የምሰሶ አምድ ነህና ኢያሱ ሙሴን እንደተከተለው አቤቱ አሰረፍኖትህን እንከተል ዘንድ ወደ አንተ ጥራን። አሜን። ሰላም ለመልክአቲከ ተክለ ሃይማኖት ሆይ ያለአንዳች ልዩነትና ጉድለት በክርስቶስ አርያ የተመሰሉ መልኮችን ሰላም እንላለን። ቅዱሱ አባቶ ለሃይማኖቱ ቅናተኛ የሆነ የገሊላውን ናትናኤል የተባልካ አንተ ተክለ ሃይማኖት ነህና በአለም የታወቀችውን ሃይማኖትን የራሱ ወርቅ ትሆንም ዘንድ በራሳችን ላይ ተቀዳጀናት። ሰላም ለጻአተ ነፍስ ከተክለ ሃይማኖት ሆይ ከዚች ዓለም የፈተናና የመከራቂን በቀል ኑሮ በመላእክት አጃቢነት በክብር ለተለየ ለተለየችው ጻአተ ነፍስህ ሰላም እንላለን። ቅዱሱ አባቶ የመርአስ አቃቢ ሕግ ቶማስ የተባልከ አንተ ተክለ ሃይማኖት ነህና በሕይወተ ስጋ ሳሉ መታሰቢያን ላደረጉ ሁሉ ጌታችን ሆይ ክብርና ሞገስን አጎናጽፋቸው። ሰላም ለበድነ ስጋ ከተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቱ መምህር ኤልሳ ለገነዛት በድነ ስጋ ሰላም እንላለን። ቅዱሶ አባቶ የጋዛው ፊልጶስ የተባረከ ወሰባኪ ወንጌል አንተ ተክለ ሃይማኖት ነህና መሬታዊት ስጋችን ምድራዊ ህልውና በተፈጸመ ጊዜ ስባራ ጽህ መድኃኒት ሆኖ ይታዘዝልን አሚን። ሰላም ለግንዘተ ስጋ ከ ተክለ ሃይማኖት ሆይ ደጋጎቹ የእስራኤል ነገስታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት በሚማጸኑበት ገንዘብ ለተገነዘው ግንዘተ ስጋ ሰላም እንላለን። ቅዱሱ አባቶች መስዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟልነህና ቀንዶቹ ስር ከሆኑ ከእባብ መተናኮልና አንደበቱ ሁለት ፊት ከሆነ ሰው ጸብ በክንፈረል የተሰውረህ አድነን፣ አሜን። ሰላም ተክለ ሃይማኖቱ ያንተ ከማረፍህ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥ ክባት መካነ መቃብር ሰላም እንላለን። ቅዱሱ አባት ሆይ እኛ እንደ ድሃደግ ልጆችህን የበረከትህ ረዴት ከክፉ ሁሉ ይሰውረን የጽድቅህም ጋሻ በሰማይና በምድር መከታ ይሁንን። አሚን። ሶባረፈ ተክለ ሃይማኖት አባታችን ተክለ ሃይማኖት ከዚህ ዓለም ተድላ ደስታ ተገሉ ረሃቡንና ውሃ ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የምቤታችን ማርያም መልእክተኞች መላእክት ሊወስዱት ወደ እሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ሰላም ለፍልሰተ ስጋ ከተክለ ሃይማኖት ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ስጋ ሰላም እንላለን። ቅዱሱ አባቶ የስብከተ ወንጌልህ እንደ ቀድሞ ወንጌላዊ ስብከት ነው እኮን። አባቶ ልጆችህ በዚህ ዓለም ብዙ መከራ ቢያገኛቸውም በአንተ ዘንድ ፍጹም ሰላምና እረፍትን እንደሚያገኙ አንተን ተስፋ ያደርጋሉ። አኮ አኮም ተክለ ሃይማኖቶይ ነገርን በማብዛት ወይም በዝንጋታ ሳይሆን በድፍረት ያቀረብንልህን ይህችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተ ተቀበል። ቅዱሱ አባቶ እኛን አገልጋዮችህን እግዚአብሔር ከድቀት ከድቀታችሁ ትንሣኤን ይስጣችሁ። የተከበረችና ና የተባረከች ድንግል ማርያም ጽናቱንና ብርታቱን ታድላችሁ በለን አሜን። እንዛሐስስ ተክለ ሃይማኖት ሆይ በፍጹም ትጋት ሆነው ለመርሃ ክርስቶስና ጴጥሮስ እንደፈለጉ ሁሉም የአንተን በረከት ለማግኘት በመጣር ላይ እንገኛለን። ቅዱሱ አባት ሆይ ልመናችን ትቀበለን ዘንድ በአጭር ቃል እንለምንሃለን፣ ለጻድቅ ወይም ለእውነተኛ ጥቂት ቃል ይበቃዋልና። ስብሃት ይደሉ አለ ማርያም ተክለ ሃይማኖቱ ያለ ቸልታና ያለ ዝምታ አንተን እናመሰግን ዘንድ እድል ስለሰጠችን ለምቤታችን ማርያም በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱሶ አባቶ እነሆ መልክአ ጸሎትህን በምስጋና ተናግረናል። የሰጠህንንም ስራ ሁሉ በሰላም ፈጽመናል። ና አባቶ የልባችንን ሀሳብ ሁሉ በተስማሚው መንገድ ፈጽምልን። ሰላም ለቀሚ ስከ ተክለ ሃይማኖቱ የተታጠቅከው ቅናተ ዮሐንስና ላጠለቅከው መልበሰ ቀሚስህ እንዲሁም ለክቡር አጽፍህና ለራስህ አስኬማ ሰላም እንላለን ቅዱሱ አባቶይ። ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባህርም በየብስ እንዲሆን አንተ ተክለ ሃይማኖት ክብራቸው ሞገሳቸው ነኮን ሰላም ለከ ተክለ ሃይማኖት መናኒ ተክለ ሃይማኖት ሆይ ይህን ዓለም ንቅህ አጥቅትህ የወንጌልን ፍለጋ ተከትለ በረሃ ለገባኸው ለአንተ ሰላም እንላለን ቅዱሱ አባቶይ። መስዋዕተ ቁርባን ከአቤል መስዋዕት ይልቅ እጅግ የሰመረ ነው። አባቶ አባ አባ እያለን ስምህን ፈጥነን ፈጥነ ስንጠራ ፈጥነ ስማን በላይ በሰማይ አለሁላችሁ በለን። አቤቱ የተክለ ሃይማኖት አምላክ ልሁል ጊዜ አይልሆ እኛን አገልጋዮችን ከክፉ ነገር ሁሉ ጠብቀን፣ ቸርነት ለሁል ጊዜ አይለን። በመዓልትና በሌሊት ቸር ጠባቂ መላክን እዘዝልን፣ የቅዱሱን አባት የአቡነ ተክለ ሃይማኖትን በረከት አሳትፈን ከመከራ ስጋ ከመከራ ነፍስ ይሰውረን፣ ዛሬም ዘወትርም ለዘላለሙ አሚን። ጻድቁ አባታችን አቡነ ተክለ ሃይማኖት ሆ እኛ ባጎደልን ውዳ ሲሆን ምስጋናውን ነው ሞልቶ ይቀበሉልን ካምላካችን ከሩል ግዜራ ማልዳስ ን ኃይላ ጉባኤያችን ይባርኩልን፣ ይጠብቁልን፣ ከመከራ ስጋ ከመከራ ነፍስ ይሰውሩን፣ ዛሬም ዘወትርም ለዘላለሙ አሚን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ጻድቁ አባታችን ያቡነ ተክለ ሃይማኖት ረዲት በረከታቸውን ጣና ፍቅራቸውን አሳድርብን ሰላም ያሳደርከን አምላካችን ሰላም አውለን ሰላም ያዋልከን ሰላም አሳድረን በቸርነት ጠብቀ ለመንግስት የበቀን አድርገን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህም ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን የዕለት እንጀራችንን ስጠን ዛሬ በደላችንን የሚቅር በለን እኛም የበደሉን ይቅር እንደምንል አቤቱ ወደ ፈተና ማታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምህረትን ለምኝልን ኃጢአታችንን የሚያስስርልን ዘንድ ለዘላለሙ አሚን። ክብር ምስጋና ይሆን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን።